አሰላም አሌይኩም አረፍጠላ በረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ የማሳያችሁ እስኪ ምን ይመስላችኋል? ማነው እንደኔ ሰፕራይዝ የሆነ ማለት ነው። እንደኔ እንዴት ነው ነገሩን አልገባኝ። ይህ ምንድን ነው የሚያሳየው? በየት ገብቼ ነው? እንዴት ነው የመጣውስ? አዲስ ቶዮ ህግ አምጥቶ ሆን እንዴት ነው? አዲስ ኢትዮ አዲስ ህግ አምጥቶ ነው? ዛሬ ስገባ ማን ነው ሰብስክራይብ ያደረጉኝ? እና ያደረጉኝ ከነስማቸው አልመጣም መሰላቸው። አያደረጉት እኮነ። አወለ አንቺ፣ እናንተ ማን ነው ዴ ሰርፕራይዝ የሆነው ማለት ነው። እስኪ ማን ነው እስኪ ሰብስክራይብ ያላረገኝ ማለት ነው። ግን ሰብስክራይብ ያላረጉኝ እኔ የማላውቃቸው ዩቱበሮች ናቸው እንጂ እኔ የማውቃቸው ዩቱበሮች ሁላቸው ሰብስክራይበር የምር ዛሬ ነው እኮ ገና የትናንት ስራ፣ እንዴት ነው ስለዚህ? ነው ይሄ ሰብስክራይበር። እናንተ ሰብስክራይብ ሳታርጉ የምታዩ ማነው? አርጉ ማን ነው ሳዲያን ባሰል

ዓለም ማነሽ ዓለም ማነሽ ሰብስክራይብ አድርጊ። እንዴት ዩቱበር እንዴት ነው? አዲስ ሕግ አምጥተው ይሆን? እኔ እንጃ። ውን ላይ ድንገት ስገባ ነው ያገኘው። ነው እንዴት ነው? ወይኑ ፈንቃ የነበረች እኮ በሁለተኛው ነው።

አለቁ። በህግ ገብቼ መሰላቸው ያገኘኋቸው። በዚህ ገብቼ ነው ያገኘኋቸው ማለት ነው። በዚህ ገብቼ እንደዚህ ተደርድረዋል። እስከ ዛሬ የለም ነበር። አሁን እንደዚህ ስመታቸው በጥል ያለ ተደርድሮ ማለት ነው። አሁን ሰብስክራይብ ያላርጋችሁ ማለት ነው። በህግ አምላክ በህግ አምላክ፣ በአብይ የሆንባቸው ማለት ነው። በህግ በመንግስቱ ይሆንባችሁ ሰብስክራይብ አርገኝ ከሆነ ብላችሁ ማለት ነው። አንድ ከነ ስማችሁ እኮ ዘርዝሩ አመጣልኝ ማለት ነው። አይ የስኪ ወቆይት እንዲታስቀምጡ ለይዱት ቤተሰቦች ማለት ነው። እንደ እኔ እንደዚህ ያጋጠማቸው አላሽቅ እንደ አረብ አረብም ሰውዬ ይከታተለኛል፣ ግን ሰብስክራይበር አደረገኝ መከያ መከያ ማን ሆና ነው ሰብስክራይበር አደረገች? ሌሎች ሰብስክራይበር አደረገኝ እና አሁንም ሰብስክራይበር አደረገች ማለት ነው። ቀጥታ ለብራችሁ ሰብስክራይብ አድርጉ እና ዩቱብ የማያመጣው የለም። እኔ እንጃ ወላሂ፣ ገና ዛሬ ነው እንደዚህ የመጣው። እስከ ዛሬ አልነበረም እንደዚህ ማለት ነው። እንደዚህ የመጣው ነበር እስከ ዛሬ። አሁን እኮ የኔ ቪዲዮ ለቅቄ ነበር እና እይታውን ላይ ስገባ እንደዚህ ሆኖ ለኛት። ምንድን ነው ብዬ ሲዩር ሰብስክራይብ ይለኛል። ምንድን ነው አልኩና እጃ ያልፍ እንዲሞኔ ንኪንኪ ነው የሚለኝ ማለት ነው ይህ ምሬ ማት ቆስቆስ ወዲ ያለውኝና ከዛ እንደዚህ ነካሉ ተደርድሮ በቀላሉ ምንም ግን፣ በከፊል ነው የመጡት። እንዲ እኔ እኮ አንድ ሺ አምስት መቶ በላይ ሰብስክራይብ አሉ። ነው የመላጣ የፊኬፍ ኩን አይቆጥረውም መሰል ነው። እንዴት ነው ነገሩ? እናይ በከፊል የመጡት እንዴት ነው? እኔ አልገባኝም። እና እስኪ እኔ ብቻ ነይ የእናንተን ነው በኮሜንት ያስቀምጡልኝ እና ድንገት ስገባ ሰብራይዝ ሆን ነው ወዲ፣ እናንተ እስኪ ለምን አልቀርጸውም። እንዴት ነው የኔ ብቻ ነው እነሱም ነው ብዬ ማለት ነው ሲያዩ ሲገርመኝ ነው የመጣሁት እና በዚህ አጋጣሚ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉልኝ ዋዋን ታውዛችሁ ነው እን እንደ የምር ሰብስክራይብ አርጉልኝ ሰወዳችሁ ው እስከንስማችሁ ዝርዝር አምጥፉልኛ ማለት ነው ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ አሲሃ ሰብላ

ሰዓት እና ለማንኛውም ሰብስክራይበር አድርጋችሁኝ ተወዳችሁ፣ ሰብስክራይብ አድርጉኝ እና ዛሬ ገርማይ ነበር የመጣሁት። እኔ ጀስት ቪዲዮ እየቀረጽኩ ነው። ባይ ባይ። ወሰለ አለኩም ቆይ ቆይ ሲገባኝ እኔ አላረኳቸው ናቸው መሰል የማየነካ ወዲያ በየነካ ክላ ያገሬ ሰው ማለት ነው። እና አሁን ገባኝ። እኔ ሰብስክራይብ ያደረግኳቸው ናቸው መሰል ሚዲያ ሽንበጫርጅ እስኪ ቆይ ልንካው ማለት ነው። አንዱን ልንካው እስኪ ሰብስክራይብ ያላረኩት ምን ያመጣ ለካ እኔ ያላረግኳቸው ናቸው ፍር በሽቅሪ እኔ ዙረ ቤተሰቦች አልሉም። ቤተሰቦች የምዛየራቸው አልሉም። አዲ አዲስ እንግዲዎች ናቸው ማለች ነው። እኔ እነሱ ያላረጉ ናቸው ብዬ የተጎራ ሳዕሪ ያንበሳል ምትርፍ ነው ማለት ነው። ሳዕሪ ያንበሳል ወይ ትነሽ እሷ ውርጥ ቤተሰብ ናት፣ ግን ሁለተኛ ቻናል ስለሆነ የኔ ሰብስክራይብ አላረኳት ለካ እኔ ሰብስክራይብ ያላረኳቸው ናቸው። አቅሊ ጀባ ንዲጅ ጀባ ነው ምን ያገራችን ሰው አሁን አስታወስ ቅድናሽ ቤት ቤት ማና ምን አገናኝቶ እና እንዴት እንዴት አመጣቸው አመጣን ኧረ ነገር ገና አልገባኝም ማለት ነው እና